ሰባቱ የጸሎት ሰዓታት በእርግጥ ለእግዚአብሔር የምስጋና ጊዜና መስገኛ አይወሰንበትም። በማንኛውም ጊዜ በፍጥረቱ ሁሉ ይመሰገናል። ይሁን እንጂ በዓለም የሚኖሩ ሰዎች ከተግባረ ነፍስ በተጨማሪ የሚያከናውኑት ተግባረ ሥጋ ስላላቸው ጊዜውን ማደላደል ተገቢ ስለሆነ ቤተ ክርስቲያን የጸሎት ጊዜያትን ወስነ አስቀምጣለች። ለዚህም መሠረቷ ልበ አምላክ ዳዊት ለእኔ ብለህ በሠራህልኝ ቀን ሰባት ጊዜ አመሰግንሃለሁ ብሎ በተናገረው ላይ ነው። አንደኛ ጸሎተ ነግ ወይም የጠዋት ጸሎት ከእንቅልፋችን በነቃን ጊዜ ሰዓተ ሌሊቱን ጠብቆ በሰላም ስላሳደረን ለፈጣሪ ምስጋና ለማቅረብ ቀኑን እንዲባርክልን ከክፉ ነገር ሁሉ እንዲጠብቀን ለመለመን በዚህ ሰዓት እንጸልያለን። ሁለተኛ ጸሎተ ሰለስት ወይም ሦስት ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች ሲል በጲላጦስ አደባባይ ለፍርድ የቆመበት፣ እመቤታችን ቅድስት ድንግል ማርያም የቅዱስ ገብርኤልን ብሥራት የሰማችበት፣ ለአባቶቻችን ሐዋርያት መንፈስ ቅዱስ የወረደበት ነው። ሦስተኛ ቀትር ወይም ስድስት ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራኒው አደባባይ የዋለበት ነው። አራተኛ ተሰዓቱ ሰዓት ወይም ዘጠኝ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምን ነፃ ለማውጣት በፈቃዱ ቅዱስ ሥጋውን ከቅድስት ነፍሱ የለየበት ሰዓት ነው። አምስተኛ ጸሎተ ሰርክ ወይም ዐሥራ አንድ ሰዓት ጸሎቴን እንደ ዕጣን በፊትህ ተቀበልልኝ፣ እጅ መንሣቴንም እንደ ሰርክ መሥዋዕት ትሁን ጌታችን በአካለ ስጋ ወደ መቃብር የወረደበት ሰዓት ነው። ስድስተኛ ጸሎተ ነዋም ወይም የመኝታ ጊዜ ጸሎት። ይህ ጊዜ ዕለቱን በሰላም አሳልፈን በሰላም ለዋለም ፈጣሪ በሰላም አሳድረን ብለን ራሳችንን በእምነት የምናስረክብበት ነው። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን በጌቴ ሰማኒ ጸሎት ያስተማረበት ነው። ሰባተኛ መንፈቀ ሌሊት ወይም እኩለ ሌሊት ቅዱስ ዳዊት ስለ ጽድቅ ፍርድ በኩለ ሌሊት አመሰግን ዘንድ እነሳለሁ በማለት ይህ ሰዓት ከእግዚአብሔር ጋር የሚነጋገርበት እንደሆነ ገልጿል። ጌታችን የተወለደበት ሰዓት ነው። ሞትን ድል አድርጎ በታላቅ ኃይልም የተነሳው በሌሊት ነው።